ነጸብራቅ አንድ እግዚአብሔር ለምን ምናሴን ተናገረ? ሁለት ምናሴ ለአምላክ ማስጠንቀቂያ ምን ምላሽ ሰጠ? ሦስት ምናሴን ይዞ የወሰደው ማን ነው? አራት ምናሴ በተጨነቀ ጊዜ ምን ሆነ? አምስት አምላክ ለምናሴ ጸሎት ምላሽ የሰጠው እንዴት ነው? ስድስት ምናሴ በኢየሩሳሌም ምን ለውጦች አድርጓል? ሰባት ምናሴ ከዚህ በኋላ ሁሉንም ባዕድ መሠዊያዎች አስወገደ? እንጸልይ። አቤቱ አምላኬ ሆይ፣ ስንስት እንኳን ስለ ምሕረትህ አመሰግንሃለሁ። እንደ ምናሴ ኃጢአቴን እናዝዣለሁ እናም ራሴን በፊትህ አዋርጃለሁ። በልቤ እና በህይወቴ ውስጥ ስለገነባኋቸው ጣዖታት ይቅር በለኝ። በጭንቀቴ ውስጥ ሰምተ ሰሃልና ወደ አንተ እጠራለሁ። ጌታ ሆይ ልቤን ቀይርና የሚያዋርደኝን እንዳስወግድ እርደኝ። ህይወቴ እውነተኛ ንስሐን ያሳይና ለስም ክብርን ያምጣ። የሁለተኛ እና ታላቅ ርህራህ አምላክ ስለሆንክና መሰግናለን። ሁለተኛ ዜና 33 10 እስከ 17 ጌታም ምናሴንና ህዝቡን ተናገራቸው፣ ግን አልሰሙትም። ስለዚህም ጌታ የአሦርን ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛንጅር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩን ጌታን ፈለገ፣ በአባቶቹም አምላክ ፊት ራሱን እጅግ አዋረደ፣ ወደ እርሱም ጸለየ። እርሱም ተለመነው፣ ጸሎቱንም ሰማው ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴም እርሱ ጌታ አምላክ እንደሆነ አወቀ። ከዚህ በኋላ በዳዊት ከተማ በስተውጭው ከግዮን ምዕራብ በሸለቆች ውስጥ እስከ ዓሣ በር መግቢያ ድረስ ቅጥር ሰራ፣ በኦፊልም አዞረበት፣ እጅግም ከፍ አደረገው። በተመሸጉትም በይሁዳ ከተሞች ሁሉ የጭፍራ አለቆችን አኖረ። እንግዶችንም አማልክትና ጣዖቱንም ከጌታ ቤት አራቀ። የጌታን ቤት ባለበት ተራራ ላይና በኢየሩሳሌም የሰራቸውን መሠዊያዎች ሁሉ ወስዶ ከከተማይቱ በስተውጭ ጣላቸው። የጌታንም መሠዊያ ደግሞ አደሰ። የአንድነትንና የምስጋናንም መስዋዕት ሰዋበት። ይሁዳም የእስራኤልን አምላክ ጌታን እንዲያገለግሉ አዘዘ። ሕዝቡ ግን ገና በኮረብታው መስገጃዎች ይሰዋ ነበር። ቢሆንም ግን እንዲህ የሚያደርገው ለአምላኩ ለጌታ ብቻ ነበረ።